የአንቼሎቲንም ጉዳይ እንመልከት። በዚህ የውድድር ዓመት ጠንካራ ፉክር እየገጠማቸው ነው በሻምፒየንስ ሊግ፣ ከዛ ውጭ ግን በተለይ ደግሞ በላሊጋው ከባርሴሎና ገላቸው ነጥብ ልዩነትም እንደዚሁ ትግሎች ያሉበት እንደሆኑ እየተመለከት ነው የምንገኘው። ደግሞ የብራዚል ስምም ይነሳል፣ በተለይ ብራዚል ጥሩ ባልተጫወተች እንደዚሁም ደግሞ አሰልጣኟን ባሰናበተችም ጊዜ ይህንን ጉዳይ እንመልከተው። በዚህ የውድድር ዓመት እንዳላቸው አቋም ነው አይደል፣ በሪያል ማድሪድ ቆይታቸውም ይወሰናል የሚባለው። ሌሎችም ግን ጉዳዮች አሉ፣ እናንሳው አዎ አንቸሎቲ ዛሬ ቡድናቸው የመልስ ጨዋታውን ከሪያል ሶሴዳድ ጋር ያደርጋል በኮፓ ዴልሬ ለፍጻሜ ለማለፍ። ስለዚህ አንድ ዋንጫ ለማሸነፍ ያላቸው ድል የበለጠ ይሰፋል። ለነገሩ ሁለት ዋንጫ አሸንፈዋል ኦልሬዲ እኮ አይደል በዚህ አመት የአውሮፓ ሱፐር ካፕና የኢንተርኮንቲኔንታል ካፕን አሸንፈዋል። አሁን ይፈለጋሉ ሰውየው በብራዚል ይፈለጋሉ፣ በስፔን የታክስ ባለስልጣናትም ይፈለጋሉ። ስለዚህ ለሁሌም በጥሩ ምክንያት ብቻ አይደለም የሚፈለጉት ብራዚል ቅድም ሳ እንዳነሳሽው በቀደም በአርጀንቲና ከተሸነፈች በኋላ የሽንፈቱን ባህሪ ቲንቪከሪ የምናለው መሰለሽ ለእኔ በጀርመን ሰባት ላንድ ከተሸነፉ በትም ይከፋል አለ። ምክንያቱም ጀርመን በአምስት ደቂቃ ውስጥ አራት ጎል ያስቆጠረችበት ብራዚል ያንን በአለም ዋንጫ በሀገሯ የማስተናገድን የስሜት ማዕበል መቋቋም ባለመቻላቸው ምክንያት ተጫዋቾቹ ገና ሳይጀምር እኮ የኔማርን መለያ ይዞ ምናም ተጎርቶ መዝሙራቸውን ሲዘምሩ የነበረው ስሜት ምናምን ሁሉ በትክክለኛው በተረጋጋሚ ሉሲድ በሆነ በተረጋጋሚ አእምሮ ሁኔታ ላይ እንዳልነበር ያስታውቅ ነበር። ስለዚህ እሱን በነዛ የእብደት አምስት ደቂቃዎች በተቆጠሩ አራት ጎሎች ላብራራው እችላለሁ አለ ይሄ የዘጠና ደቂቃ መጥፎ ፐርፎርማንስ ነው ይለያለ እንደው ስሩ ካያችሁት የብራዚልን እግር ኳስ ችግር የሚያሳየው ያሰባት ላን አይደለም የሚል አንድ ፐርስፔክቲቭ ሲሰጥ እያየሁት ነበር። ስለዚህ አሰልጣኙ አይቆዩም፣ ከዚህ ሽንፈት በኋላ አይቆዩም እያለን ነበር። በጣም አቁሳይ ሽንፈት ስለሆነ ተሰናበቱ፣ በእርግጥም ዶሪቫል ጁኒዮር። ስለዚህ ይፈልጓቸዋል የብራዚል እግር ኳስ ፌዴሬሽን ሰዎች ለሚቀጥለው የዓለም ዋንጫ እንዲያሰለጥኑ። ሌላ ፈላጊያቸው ነገ ችሎት ፊት የሚያቀርባቸው የስፔን የታክስ ባለስልጣን ሀሲንዳ የሚባለው አስር ዓመት የቆየ ክርክር አለባቸው እስካሁን ድረስ እልባት ያላገኘ ደግሞ እኔ ማድሪዲስታ ነኝ ቢሉም ሀቬር ቴባስ ከፍሎረንቲኖ ፔሬዝ ጋር ከሊደር ማክሲሞ ጋር ባላቸው እሰጥ አገባ ምክንያት ማድሪድን ከመሸንቆጥ እየተመለሱ አይደለም። በዚህ ምክንያት አንቼሎቲ ከሀቬር ቴባስ ጋር አንቼሎቲ ፕሬስ ኮንፈረንሳቸው ላይ ቴባስ ትዊተራቸው ወይም ኤክስ የሚባለው ላይ ቃላት ይወራወራሉ። ስለዚህ በተለያየ አቅጣጫ ውጊያ አለባቸው ማለት ነው። አንቼሎቲ የሜዳ ውስጡን ትቼ ነው በሶስት አቅጣጫ የተፋለሙ ነው። የላሊጋው የሶስት ነጥብ አድቫንቴጅ አለ፣ ያንን መቀልበስ አለባቸው። ኮፓ ዴሬ የግማሽ ፍጻሜ ጨዋታ አለባቸው። በቻምፒየንስ ሊግ በሚቀጥለው ሳምንት የዛሬ ሳምንት የአርሰናል የሩብ ፍጻሜ ጨዋታ ይጠብቃቸዋል። እነዚህ ሜዳ ውስጥ ያሉ ትግሎች የውድድር ዘመኑ ካበቃም በኋላ የዓለም የክለቦቹ ዋንጫ አለ ግን አድሚኒስትሬቲቭ ጉዳዩ ብንጀምር 2015 ላይ ፍሎረንቲኖ ፔሬዝ አንቸሎቲን ሪያል ማድሪዶች ለረጅም ጊዜ ናፈቁትን ላደሲማን ካሳኩላቸው በኋላ አባረሯቸው። ኮንትራት እየቀራቸው ተሰናበቱ። ከዛ ሰኔ ላይ አንቸሎቲ ከማድሪድ ለቀቁና ከባለቤታቸው ማሪያን ከምትባል ካናዳዊት ባለቤታቸው ጋር ወደ ለንደን ሄደው መኖር ጀመሩ ነገር ግን እዛ እያሉ የስፔን የታክስ ባለስልጣን ሀሴንዳ የሚባለው ሀሴንዳ የሚባል አለ ራሽፎርድ ምናምን ሄዱ ፓርቲ ያደረግበታል ይባል የነበረ ማንቸስተር ከተማ ውስጥ ያለ የምሽት ክበብ እሱ አይደለም ይሄ የስፔን የታክስ ባለስልጣን እና ምን አለ የታክስ ፍሮድ አለ የግብር ማጭበርበር አለ አንቸሎቲ ስፔን ውስጥ በነበሩባቸው ሁለት አመታት እና ቅጣት አንድ ነጥብ ሁለት ሚሊዮን ዩሮ ይክፈሉኝ አለ። አንቸሎቲ ከፈሉ፣ ግን ይግባኝ ጠየቁ። ይግባኝ ጠየቁና ጊዜ ከፈጀ የችሎት ሂደት በኋላ አሸነፉ። አሁን ገንዘቡ መመለስ አለበት ለሳቸው ከነወለዱ መመለስ አለበት። ግን የስፔን የታክስ ባለስልጣናት ተበሳጩና ድጋሚ ይግባኝ ጠየቁ። አሁን ስለዚህ ለሶስት ቀናት በተከታታይ ከነገ ጀምሮ ከልጃቸው ዳቪዴ ጋር በማድሪድ ባለ ፍርድ ቤት ክርክራቸውን ያደርጋሉ። ለአስር አመት አልዘጋ ያለ ፋይል ነው ይሄ። ሶስት ቀን ሂሪንግ ይኖረዋል። እሳቸው መገኘት አለባቸው። እሳቸው እንደሚሉት እኔ ከዚህ በፊት እንዳሳየሁት በይግባኝ የመጀመሪያውን ቅጣት እንዳስቀለበስኩት አሁንም ስለ ንጹህነቴ ስለ አጭበርባሪ አለመሆኔ ስለማውቅ አሸንፋለሁ። ያንን አንድ ነጥብ ሁለት ሚሊዮን ዩሮ የከፈልኩትን ከፍዬ ይግባኝ የጠየቅኩበትን ገንዘብ ብቻ ሳይሆን ከነ ወለዱ ከነ ኢንትረስቱና የእኔ ስም በዚህ እንዲነሳ ስለሆነ ለደረሰው ጉዳት ጭምር ከካሳ ጋር አሸንፋለሁ ነው የሚሉት። እሳቸው አንደኛው ቼስ ጥሩ ጊዜ ላይ አይደለም አይደለም። ትኩረታቸውን የሳምንቱ መጨረሻ የላሊጋ ጨዋታ ላይ፣ ከዛ በኋላ የአርሰናል ጨዋታ ላይ ማድረግ ነበረባቸው። ያደርጋሉ ኦፍኮርስ ግን ጊዜያቸው ለፍርድ ቤትም መስጠት አለባቸው። የክብር የስም ጉዳይ ነው። አንደኛው ጉዳይ ይሄኛው። ሁለተኛው ከሴኞር ሀቪየር ቴባስ ጋር ያለባቸው ክርክር ነው። አንቸሎቲ ያው በየሶስት ቀኑ ጋዜጣዊ መግለጫ መስጠት አለባቸው። የሪያል ማድሪድ ቃል አቀባይም ልታያቸው ትችላለች። ምክንያቱም የፍሎረንቲኖ ፔሬዝ ወጥተው ሎዝ ብላንኮስን ወክለው ፕሬስ ኮንፈረንስ አይሰጡ ወይ ኤሚሊዮ ቦትሬ ገኙ ሲናገር አንሳ ነው ማድሪድን የተመለከቱ ጥያቄዎች በሙሉ የሚወረወሩት ወደ አንቸሎቲ ነው። ለዛ መልስ መስጠት አለባቸው። በጣሊያን የተለየ የሚዲያ ካልቸር አለ። ዳይሬክተሮች ይናገራሉ። በጀርመንም ዳይሬክተሮች ይናገራሉ። ስለዚህ አሰልጣኙ ብቸኛው የቡድኑ ቃል አቀባይ የመሆን ግዴታ የለበትም። ስፔን ግን ጠቅላላ ተቋማዊ ጉዳዩንም በተመለከተ ከአንቸሎቲ የስልጣን ወሰን ውጭ ያሉ ነገሮችንም ጭምር በተመለከተ ይጠየቃሉ። እና አንደኛው በቅርብ ጊዜ ባለፈው የቻምፒየንስ ሊግ አትሌቲኮ ማድሪድ ጨዋታቸውን ካደረጉ በኋላ ከሰባ ሁለት ሰዓት ባነሰ ጊዜ ውስጥ ሪያል ማድሪድ እንዲጫወት መደረጉን አልወደዱትም። ግን አንቼሎቲ ብቻ ሳይሆኑ የሪያል ማድሪድ ሰዎችም ላሊጋ እኛ ላይ የከፈተው ዘመቻ ነው የሚል ቅሬታ ስለነበረ ያለ ቦትሬ ገኞ እውቅና ያለ ሚጉኤል አንሄል ሳንሼዝ እውቅና ያለ ቦትሬ ገኞ መስማማት የተናገሩት አይመስለኝም። ጨዋታው ካለቀ በኋላ ከዚህ በኋላ ከሰባ ሁለት ሰዓት ባነሰ ጊዜ ውስጥ ሪያል ማድሪድ እንዲጫወት ከተደረገ በጣም ቀላል ነው፣ አንመጣም፣ አንጫወትም አንጫወትም ነው ያሉት። የሚቻል አይመስለኝም፣ ምክንያቱም አለመጫወት አይችሉም። መጫወትም ካሉ ስለ ፎርፌ ነው የምናውረው ማለት ነው። ምንም አይነት ህግ የለም ያንን ፕሮቴክት የሚያደርግ ሰባ ሁለት ሰዓት ካልሞላ በስተቀር የሚል ህግ የለም። ስለዚህ እንደ እንትን ሳስቴን የምታደገው አይመስለኝም። እንደ ክርክር ግን አንቼሎቲ ያህሉ ያንን ከዛ ሐሙስ እለት ሀቬር ቴባስ ትዊተራቸው ላይ አንቼሎ ሎት ይሄንን ከተናገሩ ከ10 ቀን በኋላ ገደማ ይሆናል። ቆይ ቆይ ዩሮፓ ሊግ ለ14 ዓመት ሐሙስ ነው የሚደረገው። ለ14 ዓመት ሐሙስ ተጫውተው እነዚህ ቡድኖች እሁድም ይጫወቱ የለም ወይ? ከ72 ሰዓት ባነሰ ጊዜ ውስጥ ይጫወቱ የለም ወይ? የሆነ ሰው እርግጠኛ ነኝ ይሄንን አላስተዋለውም የኤን ቢኤ ተጫዋቾች በየ24 ሰዓቱ ጨዋታ ያደርጋሉ መሞት ነበረባቸው ማለት ነው ምን ማለት ነው ከ74 ሰዓት በታች አንጫወትም ማለት ኮቪድ መጣ የተጫዋቾች ተቀይረው መግባት የሚችሉ የተጫዋቾች መጠን ከሶስት ወደ አምስት ከፍ እንዲል አደረግን ግን አንደኛው አሰልጣኝ አንደኛው አሰልጣኝ እስከ ሰማንያ አምስተኛው ደቂቃ ድረስ አንድም ተጫዋጭ አልቀየረም። በባለፈው ጨዋታ አንቼሎቲ ነው የሚሉት። አልቀየረም ያን የመሰለ ስብስብ ይዞ ከ8 ከዛ ተጫዋቾች የተደከማቸው ይላል አይሰራም፣ ይሄ አሉ። ከዛ በቀደም ጨዋታ በፊት ተጠየቁና፣ ኦብሴሽን እንዳለበት አውቅ ነበር ከሪያል ማድሪድ ጋር አሉ፣ አሰልጣኝ መሆን እንደሚፈልግ ግን አላውቅም ነበር። እኔ አሁን የሚያወራው ስለ አሰልጣኝ ስላለ ነው። እና እሱ የላ ሊጋ ፕሬዚደንት ስለሆነ ሌሎች እሱን የሚመለከቱት ጉዳዮች ላይ ነው ማተኮር ያለበት። እዛ ላይ ያተኩር አያገባውም። የኔን ሙያ በተመለከተ ለእኔ ብቻ ሳይሆን ግን ለአሰልጣኞችም ነው ክብር የነፈገው ብለው ሰጥ አገባ ቀጠለ ማለት ነው። ቴባስ ግን አልበቃቸው። ከዛ ከአንቸሎቲ ጋዜጣዊ መግለጫ በኋላ ኢንተረስታንቴ ዲክላራሲዮኔስ ወይም ኢንትረስቲንግ ቃላት ናቸው እነዚህ አሉና በረበሩ ማለት ነው። አንቼሎቲን ተጫዋች የመለወጥ ታሪክ ከዚህ በፊት የኤቨርተን አሰልጣኝ እያለ 2021 እና ከዛ በፊት 2020 ዓም ላይ ከ3 ወደ 5 ተጫዋቾች የመለወጥ ፕሮፖዛል ሲቀርብ ጥሩ አይደለም ይሄ ለትልልቅ ቡድኖች የሚያደላ ነው ብሎ እንደነበር አወቅኩ። ስለዚህ ተጫዋቾቹ ቢደክማቸው የሚያደክማቸው አሰልጣኙ ነው እንጂ መርሃግብሩ ግብሩ አይደለም። የሶስት ሰዓት የአምስት ሰዓት ልዩነት በጨዋታ በሰባ ሁለት ሰዓት በስልሳ አራት በስልሳ ስምንት ሰዓት ብዙ ልዩነት ስለሚመጣ አይደለም ግን ደግሞ አይቀይርም እሱ እስከ ሰማንያ አምስተኛው ደቂቃ ድረስ ይዞ። ስለዚህ ጨዋታ መርሃ ግብር የሚያወጡት አካላት ላይ አስተያየት ከመስጠቱ በፊት ተጫዋቾቹን የሚያደክማቸው እሱ እንደሆነ ቢያስተውልስ ብሎ ደግሞ ጻፉ እና አንቼሎቲ ተወጥረዋል ማለት በዛም በኩል በዚህም በኩል በፕሬስ ላይ ውይይቶች አሉባቸው። ግን የብራዚል ብሔራዊ ቡድን ጉዳይን በተመለከተ የብራዚል ብሔራዊ ቡድን የሲቢኤፍ ፕሬዚደንት ፖርቱጋል እነሱ ብራዚላውያን እንደሚሏቸው ሀይትናልዶ ሮድሪጌስ የሚባሉት ሰውዬ ሁለት ሺ ሀያ ሶስት ላይ አንቸሎቲን የቀጠሩ መስሏቸው ነበር። ቃል ሰጥተውኛል፣ ተስማምተዋል፣ ሊመጡ ብለው ነበር። እንዲያውም በፓርማ የክብር ዶክትሬት ሊሰጣቸው ተጠርተው አንቸሎቲ የዩኒቨርሲቲው ዲን እንኳን ደስ ያለው የብራዚል አሰልጣኝ ልትሆን እንደ ተስማማ ሰማው አሏቸው። ነገር ግን ፍሎረንቲኖ ፔሬዝ ጣልቃ ገቡ። አዲስ ውል ሰጧቸው፣ እስከ 26 የሚያቆይ ውል ሰጧቸው። ግን ከብራዚል ተከታታይ ሽንፈቶች በኋላ ይሄው ጉዳይ ሪሰርፍ ፌስ አደረገበት። ከተከታታይ ሽንፈት በኋላ ሳይሆን ከአርጀንቲና ሽንፈት በኋላ ምክንያቱም ዶሪቫል ጁኒዮር የሚባሉ ሰው ከኃላፊነታቸው ተነስተዋል። አንድ ችግር ግን አለ። እዚህ ላይ አንደኛው ችግር ሰኔ ላይ ብራዚል ጨዋታ ታደርጋለች። ለሰኔ አይደርሱም። ሰውየው አንቼሎቲ ተቀጥሮ ቅጥራቸው ተጠናቆ ምናምን ቢሆን እንኳን ማለት ነው። ሁለተኛ የሪያል ማድሪድ ሲዝን እስከ ጁላይ 13 አያልቅም። ጁላይ 13 የዓለም ክለቦች ዋንጫ ፍጻሜ የሚደረግ የሚደረግበት ነው። ማድሪድ ደግሞ ዘወርድ ላይ ይሳተፋል። ብራዚል ደግሞ ከዚ በፊት ጨዋታዎች አሏት። ሰውየው ግን ከዚ በፊት ማኖ ሜኔንዜስ እና ፌርናንዶ ዲኒዝን ቀጥረው ስለሚያውቁ ሌላ ጊዜ አሰልጣኝ መቅጠር አልፈልግም የሚል አቋም አላቸው። ስለዚህ አንቼሎቲን በቋሚ አሰልጣኝነት መቅጠር ይፈልጋሉ። አንቼሎቲን መቅጠር ግን አስቸጋሪ ነው። ግን አንድ ዘገባ ሳይ አንቼሎቲ ራሳቸውን ልጃቸው ይለቃል በዚህ ዓመት መጨረሻ፣ ዳቪዴ ምክትላቸውን ፍርድ ቤት አብሯቸው ሁሉ ይቀርባል። እና በስሜትም በኩል ያለ ልጃቸው በጣም ከባድ ይሆንባቸዋል። ረጅም ጊዜ ምክትላቸው ሆኖ ሲሰራ ስለቆየ በማድሪድም በኩል አሎንሶን እያነጋገሩት እንደሆነ ስለሚያውቁ ብዙ አያምንም። በቃ ሪያል ማድሪድን ይም ላይ የሚል ስሜት አላቸው። ስለዚህ እነዚህን ሁለት ወራት በብዙ ሀሳብ ተይዘው የሜዳው ውስጥ ጫናው ሳይበቃቸው እያሳለፉ ናቸው እላለሁ። የአንቼሎቲም ጉዳይ በዚህ ወደ ድር ዓመት ከሚጠበቁ ትላልቅ ጉዳዮች መካከል አንዱ ነው። አድማቻችን፣ እኛም የነበረን ቆይታ ይህንን ይመስል ነበር። የአራዳ ኤፍኤም ሌሎች ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ ሆነላችሁ።